ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋ ደህና ነኝ እግዚአብሔር ይመስገን። አንድ ሁለት ደቂቃ ቪዲዮ መስራት ፈልጌ ነው። በትዕግስት ስሙኝ ወዶቼ፣ ምርጦቼ። አንዳንዴ ማለት ነው እና የሲፒ ተጠቂ ልጆች ያለኝ ሰዎች ከቤት ስለማንወጣ፣ ከቤት ስለማንንቀሳቀስ ብዙ ነገሮች ያው ልጆቻችን እያየን እንውላለን ስትረሶች ብዙ ብዙ ብዙ ነገሮች ይገጥመናል። በዛ ላይ ነገር ግን በችግራችን ላይ ለልጆቻችን የምናደርገው ነገር ለልጆቻችን የምንሰጠው ነገር ለልጆቻችን የምንሰጠው ፍቅር እኛ አጠገቡ ባንኖር ኖሮ ማንም አይሰጣቸውም። አንደኛ እግዚአብሔር ስለታመነ ነው ለአንቺ የሰጠሽ፣ ለአንተ ወንድ ልጅም ከሆንክ ለአንተ የሰጠ እግዚአብሔር ስለታመነብ ነው። የኔ ልጅ ትይዝልኛለች የኔ ልጅ ይይዝልኛል ብላ ስላሰቤ ነው ይህንን ልጅ ለእኛ ቤት ፈጠረ ወይም ደግሞ ለእኛ የሰጠኝ። እንደዚህ የምታደርጉ ሰዎች የምትማረሩ ሰዎች ያው ኢትዮጵያ ውስጥ አይደለንም ያለ ነው። በዚህን ሰዓት ኑሮ በተለያየ መንገዶች የተለያየ ነገሮች ብዙ ነገሮች ነው የእኛን ቻለንጅ የሚያደርጉን ። ግን ከቻለንጆቻችን በላይ ልጆቻችን ፍቅር ናቸው። ልጆቻችን እንቁ ናቸው። በቃ እነሱን ስለሰጠኝ ብቻ እያመሰገን በችግሮቻችን ላይ ማማረር ሳይሆን ማመስገን። እኔ ማን ነኝ? እኔ ስለ ምን ስለው እንኩ ነው ለእኔ የተሰጠኝ። ብዙዎቹ እኮ ይህንን ለምኖ ለማገኙ ይችላሉ። እኛ ጋር ያሉት ከምንም በላይ የሚበልጡ ናቸው። ከማንም በላይ የሚበልጡ እንቆች ናቸው። አንዳንዴ ልጆቻችን ስናይ ራሱ የሚያስደነግጠኝ ነገር አለኝ። ችግር የለም አይደለም። በችግሮቻችን ላይ ማመስገን ስናመሰግነው ይጨመርልናል እንጂ አያንስብንም። ስለዚህ በልጆቻችን ሳንማረር ደስተኛ ሆነን የሲፒልና በተለይ የሲፒ እናቶች ደስተኛ ለመሆን ሁል ጊዜ የግድ ብዙ ውድ ነገር ማውጣት አይደለም። ውድ ቦታ መሄድ አይደለም። ውድ ነገር በመልበስ አይደለም። ባሌ በውስጥ ባለ ደስታ እራስን ማስደሰት ይቻላል። ኦኬ